በስም አብ መንፈስ ቅዱስ አህዶ አምላክ። የተወደዳችው የምሪያ ሚዲያ ተከታታይ የሆናቸው ኦርቶዶክሳውያን እህቶች ወንድሞች እንኳን ለብርሃነ ትንሳኤው በሰላም በጤና አደረሳችሁ አደረሰን። ዛሬ እንግዲህ ይህንን ሳምንት የትንሣኤ በዓል ነው። እንኳን አደረሳችሁ። ክርስቶስ ተንሳ አሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜስ ከሆነ ፍስሐው ሰላም። ጌታችን መድኃኒታችን ኢየሱስ ክርስቶስ በራሱ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። አዳም ነጻ ወጣ፣ ዲያብሎስ ታሰረ፣ ለሰው ልጆችም ሰላም ፍቅር ሆነ። በድጋሜ እንደምን ቆያችሁ? አሜን የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ዛሬ እንግዲህ የምንማርበት የትምህርታችን ርዕስ የሚሆነው ልብሱን ጥሎላት ወደ ውጭ ወጣ በሚል ይሆናል። ይህንን ቃል እንግዲህ አባቶቻችን ሲያስተምሩን፣ እኛም ደግሞ በተማርነው ትምህርት መሰረት ለእናንተ ይህንን ቃል ለማካፈል እግዚአብሔር ቢወድና ቢፈቅድ በሰፊው በሌላ ጊዜ የምንመለስበት ቢሆንም ለዛሬ ግን እንዲህ ብለን እንማራለን። የእግዚአብሔር ቅዱስ ፈቃድ ይሁንልን። ልብሱን ጥሎላት ወደ ውጭ ወጣ። ይህ ቃል በእውነት ስታነቡት አንድ ታሪክ ወደ ኋላ መለስ ብለን እንድናስታውስ ያደርገናል። በኦሪት ዘፍጥረት ምዕራፍ 25 ጀምሮ እስከ መጨረሻው የዘፍጥረት ክፍል ድረስ ባለው የያይቆብ ታሪክን እናገኛለን። ቅዱስ ያይቆብ እንግዲህ ከወለዳቸው ከአስራ ሁለቱ ልጆቹ መካከል ዮሴፍ የሚባለውን እጅግ አብልጦ የወደው ነበር። ከመውደዱም የተነሳ በረኛ አቅሙ ለልጁ የንጉሥ ልጆች የሚለብሱትን አይነት ብዙ ህብር ያጌጠ ልብስ አልብሶታል። ሪ ዘፍጥረት ምዕራፍ 37 ቁጥር 3 ላይ እንደምናነበው ይህም እንግዲህ ለምንድን ነው ቢሉ ዮሴፍ ከሚወዳት ራሔል ያገኘው የሽምግልና ልጁ በመሆኑ ነው። ያዕቆብ በግልጽ ፍቅሩን ያሳይ ነበር። ታዲያ ትንሹ ዮሴፍ በአባቱ የተወደደውን ያህል ግን በወንድሞቹ የሚወደድ አልነበረም። በዚያ ላይ እርሱ ለወንድሞቹ እየመጣ የሚነግራቸው ነገር ጥላቻቸውን አባባሰው እንጂ ለፍቅር የሚጋብዝ ነገር አልነገራቸውም ነበር። ይኸውም ዮሴፍ ሕልም ይመለከት ነበርና፣ ዛሬ በሕልሜ አብረን ነዶ ስናስር የእናንተ ነዶ እኔ ላሰርኩት ነዶ ስትሰግድ አየሁ እያለ እንዲሁም በሌላ ቀን ደግሞ ፀሐይና ጨረቃና አስራ አንድ ከዋክብት ሲሰግዱልኝ አየሁ እያላቸው ይነግራቸው ስለነበር በወንድሞቹ ጥላቻ እጅግ ልባቸው በጥላቻ መመላቱን መጽሐፍ ቅዱስ ይነግረናል። ነገር ግን አባታችን ያዕቆብ ንግግሩን እየሰማ በልቡ ይጠብቅ ነበር። እናም ዮሴፍ የ17 ዓመት ልጅ ሲሆን ወንድሞቹ ወዳሉበት የእረኝነት ስፍራ ስንቅ ይወስድ ዘንድ አባቱ ያዕቆብ ባዘዘው ጊዜ ዮሴፍ ከቤቱ ስላልወጣ በምድረ በዳ ሲጓዝ መንገድ ስቶ ስለጠፋ፣ እግዚአብሔር ግን መላኩን ልኮ መንገድ አሳይቶ ወደ ወንድሞቹ ስለመራው ወንድሞቹን በጎ ወደሚጠብቁበት ስፍራ በብዙ ድካም እንደደረሰ በኦሪት ዘፍጥረት ምዕራፍ 37 ላይ እናገኛለን። ታዲያ በልጅ ጉልበቱ ለአስራ አንድ ሰው የሚበቃ ስንቅ ተሸክሞ እየተንገዳገደ ሲመጣ ወንድሞቹ ግን ከሩቅ እንዳዩት ሕልመኛው መጣ ብለው እየተሳሳቁ ወደ እነሱ ሳይቀርብ ይገድሉ ዘንድ በእርሱ ላይ እንደተማከሩበት ይነግረናል። እናም ስንቃቸውን ከተቀበሉት በኋላ እረፍት እንኳን አልሰጡትም። ይኸውም ጌጠኛ ልብሱን ገፈፉት፣ በጉድጓድ ውስጥም ጣሉት። እሱን ከጉድጓድ አስረው ያመጣውን ምግብ ሊበሉ ተቀምጠዋል። እናም ምግብ ላይ እያሉ ከምግቡ መካከል አብሮ ሲሳተፍ የነበረው ይሁዳ ግን አንድ ሐሳብ መጥቶለት ነበር። ይኸውም ወንድማችንን ለግብፅ ነጋዴዎች እንሽጠው ብሎ መጀመሪያ ለእስማኤላውያን ነጋዴዎች እንዲሸጡት ዋጋ ወጡለትና በሀያ ብር ተሸጠ። እነዚያ ነጋዴዎች ደግሞ አስር ብር አትርፈው ሸጡት። ስለዚህ በሰላሳ ብር ዮሴፍ ወደ ግብፅ አገር ተሽጦ ሲሄድ ወንድሞቹም አባታቸውን ለማታለል ሲሉ ከሚጠብቋቸው የበግ ጠቦቶች አንዱን አርደው የዮሴፍን ጌጠኛ ልብስ በደም ነክረው አውሬ እንደበላው ለያይቆብ እንደነገሩት ያይቆብም ደግሞ ስለ ልጁ እጅግ እንዳለቀሰ መጽሐፍ ቅዱስ በሰፊው ይነግረናል። የተወደዳችሁ ክርስቲያኖች ሆይ ታስታውሱ እንደሆነ ያይቆብ አባቱ ይስሐቅን የበግደም በሰውነቱ ቀብቶ በማታለል የኤሳውን በረከት በተንኮል ቀምቶ ነበርና ብድር በምድር ስለሆነ በእርጅና ዘመኑ በተራው ልጆቹ የበግደም በልጁ ልብስ ላይ ነክረው እንዳታለሉት ያይቆብ ስለሚወደው ልጁ ዓይኑ እስኪደክም እንዳለቀሰ መጽሐፍ ቅዱስ ይነግረናል። እንግዲህ ዛሬ በትንሣኤ በዓል ሰሞን ስለ ብሉይ ኪዳኑ ዮሴፍ ለምን እናነሳለን? በእርግጥም ለአንዳንዶች እንደሚመስላቸው ኦርቶዶክሳውያን ከኦሪት ተጽዕኖ አልተላቀቅን ይሆን? በፍጹም አይደለም። የዮሴፍ ሙሉ ታሪክ እንግዲህ በሐዲስ ኪዳን መነጽር ስናነበው ስለ መድኃኔ ዓለም ክርስቶስ የማዳን ሥራ የተነገረ ትንቢታዊ ታሪክ እንደሆነ እንረዳለን። የተወደዳችሁ ክርስቲያኖች፣ አሁን የምንነጋገረው አባቱ ያይቆብ ይወደው ስለነበረው ስለ ዮሴፍ ሳይሆን የባህሪ አባቱ እግዚአብሔር አብ የምወደው ልጄ ይህ ነው ብሎ ስለመሰከረለት ክርስቶስ ነው። እናም በሚያያቸው ህልሞች ውስጥ ለዮሴፍ ስግደት ሲቀርብለት ሰምቶ አባቱ ያይቆብ ነገሩን ይጠብቀው ነበር ከሚለው ጥቅስ ይልቅ በቤተልሔም እረኞች ሲሰግዱለት አይታ ማርያም ግን ይህን ሁሉ ነገር በልቧ እያሰበች ተጠብቀው ነበር፣ ስለሚለው ጥቅስ እንማማራለን ማለት ነው። አሁን የምንነጋገረው በ17 ዓመቱ በምድረ በዳ ስለጠፋው ዮሴፍ ሳይሆን በ12 ዓመቱ በኢየሩሳሌም ጠፍቶ ስለነበረው ክርስቶስ ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 42 ላይ እንደተቀመጠልን ዮሴፍ ለወንድሞቹ ስንቅ ይዞ ሲሄድ ገና ከሩቅ አይተው ተማከሩበት። በጌታችን የሆነውም ይኸው ነበር። የዮሴፍ ጨካኝ ወንድሞች ወደ እነርሱ ሲቀርብ ሲያዩት ከአባቱ ዘንድ ሰላምን ይዞላቸው በመጣው ምስኪን ላይ ክፋትን ሊማከሩበት እንደጀመሩ ልበ ደንዳኖቹ አይሁድም ኢየሱስን ሲያዩት ወራሹ ይህ ነው ኑ እንግደለውና ርስቱን እናግኝ እንደተባባሉ ቅዱስ ኤፍሬም ዘግቧል። ዮሴፍን ልብሱን በጭካኔ እንደገፈፉት ጌታችንንም ልብሱን ገፈፉት። የማቴዎስ ወንጌል ምዕራፍ 27 ቁጥር 28 ላይ እንደምናነበው ታዲያ ዮሴፍን ጉድጓድ ጥለው ወንድሞቹ ሊበሉ እንደተቀመጡ አይሁድም ጌታችንን ከምድር ቤት አስረው ፋሲካ ሊበሉ ተቀምጠው እንደነበርም ወንጌል ይነግረናል በሰፊው። የተወደዳችሁ ክርስቲያኖች ሆይ በገበታ ላይ ሆኖ ዮሴፍን የመሸጥ ሐሳብ ይሁዳ እንዳሰበ ሁሉ ስመሞክሸው ይሁዳም ያስቆሮቱ ከምሴት ሐሙስ ማዕድ ተነስቶ በቀድሞው ይሁዳ ሀያ ብር ላይ አስር ብር ጨምሮ ክርስቶስን እንደ ዮሴፍ ሽጦታል። ታዲያ መስኪኑ ዮሴፍም ያለ ተቃውሞ ተሽጧል። ቅዱስ ዮሐንስ አፂር እንዲህ ይላል፣ ዮሴፍን የሸጡት ወንድሞቹ ብቻ ሳይሆኑ ዝምተው ነው። ወንድሞቼ ናቸው ቢል ኖሮ አህዛብም እሺ ብሎ አይገዙም ነበር ብሎ የዮሴፍን መታገስ አድንቋል። እዚህ ላይ እንጠይቅ፣ ዮሴፍ ሞቷል ወይስ አልሞተም? ያይቆብን ብትጠይቁት የልጁን ልብስ እያየ እያሳየ እንባውን እያዘራ አዎ ሞቷል ይላችኋል። እሱ ግን በግዞት አገር በግብፅ አዛዥ ናዛዥ ሆኖ ነበር። ስለዚህ ሞቷልም አልሞተምም። በስቅለት ዕለት በሥጋ ሞትን የቀመስክ ሆይ ኦ ዘጠመ ሞተ በሥጋ እያሉ ሲሰግዱ የሚውሉት ኢትዮጵያውያን ሊቃውንት የዮሴፍን ጌጠኛ ልብስና የዮሴፍን ሰውነት በኢየሱስ ክርስቶስ በመለኮቱ በአምላክነቱና በትስብእቱ ይመስሉታል የዮሴፍ ልብሱ በደም ተለውሶ ሞተ ቢባልም እሱ ግን በህይወት እንደነበረ መድኀኒአለም ክርስቶስም በስጋው ሲሞት በመለኮቱ ግን ህያው ነበር በስጋ ሞተ በመንፈስ ግን ህያው ሆነ ብሎ ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 18 ላይ እንደተናገረው ማለት ነው ይህም እንግዲህ ምሳሌ ነውና ትድምርት አያሰኝም ታዲያ ያይቆብ ስለ ልጁ ሞት ያለቀሰው ለቅሶ ደግሞ ሊቃውንቱ ድንግል ማርያም ስለ ልጇ መከራ ካለቀሰችው ልቅሶ ጋር ያነጻጽሩታል። ርቱዐ ሃይማኖት የተባለው ሊቅ የአበው አለቃ የያዕቆብ ልቅሶ ዛሬ ታደሰች በማለት የድንግል ሐዘንን ያደንቃል። ቅዱስ ያዕቆብ ዘሥሩግ ግን በስቅለቱ ዕለት ግብረ ህማማት ላይ በሚነበበው ድርሳኑ እንዲህ አለ ያዕቆብ ስለ አስራ ሁለተኛው ልጁ ካለቀሰ፣ ድንግል ማርያም በድንግልና ጸንሳ ስለወለደችው አንድ ልጇ እንደምን አታለቅስ ብሎ እንበዋዴ ያስባል። እንግዲህ ክርስቲያኖች ያዕቆብ የዮሴፍን ሞት ሰማ እንጂ አላየም። ድንግል ግን ልጇ ሲገረፍ አይታለች። ያዕቆብ የልጁን ልብስ ይዞ ለማልቀስ ታድሏል። እመቤታችን ግን የልጇን ልብስ ገፈው እጣ ተጣጥለውበታልና፣ ስለዚህ የማርያም ለቅሶ ጥልቅ ነው። ይኸውም ለሃ ማርያም በሚባለው ላይ ተቀመጧል። እንግዲህ ወደ ዮሴፍ ታሪክ እንመለስ እስኪ። ወንድሞቹ በግፍ የሸጡት ዮሴፍ ወደ ግብፅ አገር ሲወርድ ጲጢፋራ በተባለ ባለሥልጣን ቤት አገልጋይ ሆነ። በሄደበት እግዚአብሔር ሞገስ የሰጠው ዮሴፍ በዚህ ሹም ቤት ውስጥ በሁሉ ነገር አዛዥነትን አገኘ። ሁሉ ነገር ተገዛለት። ግን ሁሉን ካስገዛለት ሰው ከጲጢፋራ ሚስት በስተቀር መሆኑ ግልጥ ነው። ይቺ ሴት ዮሴፍን ግን በተንኮል ታስበው ነበረ። በዝሙት ጦር ልትወጋውና ልትጥረው ብዙ ጊዜ ሞክራለች፣ ወጡታለች። ዮሴፍ ግን በፈጣሪ ፈቃድ ኃጢአትን አልሰራም። አለ በፈጣሪ ፊት ክፉ ነገር አላደርግም፣ ወጣት ነኝ፣ በሰው ሀገር ነው ያለሁት፣ በግፍ ተሽጫለሁ፣ ይልቅ ቢያልፍልኝ ይሻላል ብሎ ለኃጢአት ሰበብ ሳይደረድር ለጲጢፋራ ሚስት አልሸነፍም እንዳለ መጽሐፍ ቅዱስ ይነግረናል። እንግዲህ ክርስቲያኖች አስተውሉ። እኔና እናንተ እግዚአብሔር ያየኛል፣ እግዚአብሔር ይፈርድብኛል ብለን ሳንፈራ ብዙ ኃጢአትን እየሰራን፣ ዮሴፍ ግን እኔና እናንተ ይህንን አጋጣሚ ብናገኘው ልንሰራው የምንችለው ኃጢአት ቀርቦለት እንኳን እምቢ አለ። ታዲያ ሴቲቱ እንግዲህ በዮሴፍ ላይ ብዙ ያልተሳካ ሙከራ አድርጋለች። በኋላ ቀን አንድ ቀን ዮሴፍ ሰው በሌለበት መኝታ አገኘችው። ዛሬ ሳለቅህም ብላ ያዘችው። ዮሴፍ በእሷ እጅ አልወደቀም። ልብሱን ጥሎላት ሸሸ። እኔና እናንተም ዝሙትን እንደ ሌሎቹ ኃጢአት ልንደራደረው አይገባም። ጥለን ነው መሸሽ አለብን። ከምናየው፣ ከምንሰማው፣ ከሚወራው ከዚህ ሁሉ ካልሸሸን ድርጊቱ ላይ እንገኛለን። ዮሴፍም ልብሱን ጥሎላት ሸሸ። ወደ ውጭ ወጣ። የጲጢፋራ ሚስት ዮሴፍን ይዤ ያስቀራለሁ ብላ ስትፎክር ልብሱም ብቻ ታቅፋ ቀረች። ታዲያ እፍረቷን መሸከም ስላቃታት ዮሴፍ ጥሏት እንደሸሸ ሳይሆን ታማኝነቱን ትቶ እንዳስቸገራት አድርጋ የሐሰት ወሬን እንደነዛችበት መጽሐፍ ቅዱስ ይነግረናል። ምስኪኑ ዮሴፍ ከዚህ በኋላ እንግዲህ እስር ቤት ወርዷል። እናም በዚያ በእስር ቤት ሳለ ሁለት ጓደኞችን እንዳፈራ፣ ለሁለት ጓደኞቹም ህልም ፈች እንደሆነ አንደኛው ወደ ሞት ሌላኛውም ወደ ህይወት እንደሚሄዱ እዚያው እያሉ ነግሯቸዋል። ዮሴፍ ጸጋ ነበረውና ያለው ነገር ተፈጽሟል። ይህ ህልም የመፍታት ጸጋው ዮሴፍን በግብጽ ከፈርዖን ቀጥሎ እንዲሾም አድርጎታል። የንጉስን ህልም ፈቶ ዮሴፍ የራሱን ህልም እውን አደረገ። ታላቅ ባለ ስልጣንም ሆነ። የግብጽን እህል አከማችቶም ለዓለም ሲራብ እነሱን ግን አጠገበ። ግብጻውያን ዮሴፍን ጸፍናት ተእናህ ወይም የህይወት እንጀራ ብለው ሰይመውታል። እስቲ አሁን ደግሞ የዮሴፍን ነገር ትተን የህይወት እንጀራ እኔ ነኝ ስላለው ክርስቶስ ወደ መናገር እንመለስ። አብረውት ከታሰሩት ጓደኞቿ አንዱን አንተ በህይወት ትኖራለህ ብሎ ወደ ቤተ መንግሥት ከላከው ዮሴፍ ይልቅ አብረውት ከተሰቀሉ ሁለት ወንበዴዎች አንዱን ዛሬ ከእኔ ጋር በገነት ትሆናለህ ብሎ ስለተናገረው ጌታ ብንናገር አይሻልም? ይሻላል። ዮሴፍን የጴጢፋራ ሚስት ልትጥለው ስትታገል እንደኖረች፣ ጌታችን ኢየሱስ ክርስቶስንም ሞት ሊያሸንፈው ብዙ ታግሎ ነበር። ሞት በክርስቶስ ላይ አይኑን የጣለችበት ገና ሲወለድ ነበር። እርሱን ለመጣል በሄሮድስ በኩል ሞት ስትታገል ብዙ ሕፃናትን ፈጀች። መሲሁን ግን አላገኘችውም። ዲያብሎስም ክርስቶስ በሞት እንዲሸነፍ በግልጽ አባብሎታል። እንዲህ እያለ በማቴዎስ ወንጌል ምዕራፍ 4 ቁጥር 6 ላይ ሶስቱን አረስተ ሃጣው ሲፈት ነው የእግዚአብሔር ልጅ ከሆንክስ እያለ ነበር ወደ ታች ራስህን ወሩር እያለ ያባብል እንደነበር መጽሐፍ ቅዱስ ይነግረናል። ታዲያ ሞት ጌታችንን ለማሸነፍ ከጲጢፋራ ሚስት በላይ ብዙ ታግላለች። ወንጌሉ እንዲህ ይላል፣ ስለዚህ ሊወግሩት ድንጋይ አነሱ፣ ኢየሱስ ግን ተሰውረባቸው ከመቅደስም ወጥቶ በመካከላቸው አልፎ ሄደ እንዳለ ቅዱስ ዮሐንስ በወንጌሉ ምዕራፍ 8 ቁጥር 59 አይሁድ እንግዲህ ሊወግሩት ደጋግመው ድንጋይ እንዳነሱ በዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ተጽፏል። የጴጥፋራ ሚስት ዮሴፍን በመኝታ ክፍል እስክታገኘው ድረስ ልትይዘው እንኳን እንዳልተቻላት፣ ሞትም ክርስቶስን ልትይዘው አልተቻላትም ነበር። አንድ ቀን ግን በመኝታ አገኘችው። የምን መኝታ አትሉ? እስቲ ወደ ሌላ ጥቅስ እንሄድ። በትንሣኤ ዕለት የኢትዮጵያ ቤተ ክርስቲያን የምትሰብከውን የመዝሙረዳዊ መስባክ እናስታውስ። እግዚአብሔር ከእንቅልፍ እንደሚነቃ ተንሳ ወተንሳ እግዚአብሔር ከመዘንቃህ እምነዋም ብሎ ይጀምራል። መዝሙር 77 ላይ ማለት ነው። የክርስቶስ ሞት በእንቅልፍ ተመስሏል ማለት ነው። ደራሲውም ከማዕነበሳ ተንሣይከ እምክቡድ ንዋምከ ከከባድ እንቅልፍህ እንደ አንበሳ ተነሳ ይለዋል። በመጽሐፍ ቅዱስ ሞት እንቅልፍ ለመባሉ ወዳጃችን አላዛር ተኝቷል፣ ከአባቶቹ ጋር አንቀላፋ፣ አንቀላፍተው ስላሉት እንዳታዝኑ፣ አያሌዎች አንቀላፍተዋል የሚል ብዙ ጥቅሶች ማስረጃ ማድረግ ይቻላል። ታዲያ የጌታችን እንቅልፍ ከተባለ ሞቱ መቃብርስ ምንድን ነው? ይሄ ነው እንግዲህ መኝታ ቤት የተባለው የጲጢፋራ ሚስት ልትይዘው ያልቻለችውን ዮሴፍ በመኝታ ቤት እንደያዘችው ጌታን ለመያዝ ብዙ የሞከረችው ሞትም በመጨረሻ በመኝታ ቤት በሚመስል መቃብር አገኘችው። የጲጢ ፋራ ሚስት ዮሴፍን አገኘው ብላ እዚያው ይዛ ልታስቀር ስትደሰት ልብሱን ጥሎላት ሸሸ፣ ወደ ውጭም ወጣ። ታዲያ መድኃኒታችንም ሞት ይዛ እንድታስቀረው እጁን አልሰጣትም። የመግነዙን ልብስ ጥሎላት ከመቃብሩ ወጣ። ሞት እንደ ጲጢፋራ ሚስት ጨርቅ ታቅፋ ውርደት ተከናነበች። እኛም ሞት ሆይ መውጊያ የታል እያለን በሞት ላይ ተዘባበትን። ቅዱስ ኤፍሬም እንዳለው ዮሴፍ በባልና ሚስቱ እልፍኝ ውስጥ የኃጢአትን ኃይል እንደበጣጠሰ የነፍሳችን መድኃኒት ጌታችንም በክንዱ የሞትን ኃይል አጠፋ ብሎ እንደተናገረው ከእፍረቷ በኋላ የሐሰት ወሬ አስወርታ የዮሴፍን ስም ልታጠፋ እንደሞከረችው የጲጢፋራ ሚስት ሞትንም ጌታ ድል አድርጓት በሥልጣኑ መግነዙን ትቶ ሲነሳ አይሁድ፣ ሐዋርያት ሰርቀው ደብቀውታል፣ ሌባ ወስዶታል፣ አውሬ በልቶታል እያሉ ትንሣኤውን ሊሸሽጉ እንደሞከሩ ነገር ግን የትንሣኤው ብርሃን ለሁላችን አበራ። ዮሴፍ በግብፅ ከተሾመ በኋላ ወንድሞቹ ምግብ ሊገዙ ወደ እርሱ መጡ። ማንነቱን ግን አላወቁትም። አልፈው ተርፈው ስለቤተሰባቸው ቤተሰባቸው ሲጠይቃቸው ዮሴፍ የሚባል ወንድማችን ነበር ሞቷል ብለው ነገሩት። ለቀባሪው ሳይሆን ለሟቻ አረዱት። እሱ ግን ቢረሱትም አልረሳቸውም። ቀስ ብሎ ማንነቱን ገልጾላቸው ወንድማችሁ ነይ ብሎ እጁን ዘረጋላቸው። ከበው አዩት፣ እርሱም በይቅርታ ተቀበላቸው። ይህ ክስተት ደግሞ ወደ ኤማሆስ መንገደኞች ይመራናል ማለት ነው። በሉቃስ ወንጌል ምዕራፍ 24 ላይ የምናገኛቸው ቀለዮጳና ሉቃስ ጌታችን በተነሳበት በዕለተ እሑድ ተስፋ ቆርጠው ሁለት አርድዕት ወደ ኤማሆስ መንገድ ጉዞ ጀምረው ነበር። ጌታችን አብሯቸው ሲሄድ ግን አላወቁትም። እየጠወለጋችሁ ስትሄዱ የምትነጋገሩ ምንድን ነው አላቸው። እነርሱም በኢየሩሳሌም እንግዳ ነህን ብለው ወግ ጀመሩ። የጌታችንን ተሰቅሎ መሞት ለራሱ ለራሱ ለጌታችን ነገሩት ያለ ማስተዋል ወዳጆቼ እኔና እናንተም እኮ እግዚአብሔር የሚያስፈልገንን ነገር እያወቀ ለእሱ ግን ደግመን ደጋግመን ያችኑ እንነግረዋለን። እሱ ግን ያለን አስቀድማችሁ ጽድቅና መንግስቱን ፈልጉ ነው። ነገር ግን እነዚህም የኤማሁስ መንገደኞች ለእሱ እንዲህ ነው ያሉት። ግን አልተቆጣቸውም። አንድ በአንድ አስረዳቸው። እንደ ዮሴፍ ሁሉንም ደቀ መዛሙርት በፍቅር ተቀበላቸው። ወደ እኔ ኑ በችንካሬ ውስጥ እጃችሁን አግቡ አላቸው። ስለዚህ ዮሴፍ ወንድሞቹን እንዳልወቀሳቸው ጌታም ጥለውት የተበተኑትን ሐዋርያት አልወቀሳቸውም። እኛንም እንዲሁ አይቀየመን እኛንም አይቀየመንም። ዮሴፍ ተቆጥቶ ከተናገረ በኋላ ለሞት እንዳልሰጣቸው ራሱም ወደ ጓዳ ሄዶ ያለቅስ እንደነበረ መድኃኒዓለም ክርስቶስም በቁጣው ውስጥ ርኅራኄ ያለ መገሰጽስ እግዚአብሔር ገሰጸኝ ለሞት ግን አልሰጠኝም ብሎ በመዝሙረ ዳዊት መዝሙር 118 ቁጥር 18 እንደተናገረው፣ እንግዲህ የተወደዳችሁ ክርስቲያኖች የጌታችን ትንሣኤ እንዲህ ነው። ሞት ሊይዘው አልቻለምና በሦስተኛው ቀን ቅዳሜ ለእሁድ አጥቢያ በእኩለ ሌሊት መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል መቃብሩ እንደተዘጋ ወጥቷል። ይኸውም በልደቱ የእናቱን ማኅተመ ድንግልና እንዳለወጠ ሲጸነስም በድንግልና ሲወለድ